አሰላሙ አለይኩም ራህመቱላህ በረካቱ እስኪ አንድ አጠር ያለች ቪዲዮ ሰምተን እንመለሳለን እንሻላ እነዚህ ወንድሞች የሚያነሱትን ነገር ምንድን ነው ትርጉሙ ይሄ ነገር ቢሆንስ እንደት ነው አላማቸው የሚለውን በተወሰነ መልኩ እንመለከታለን እንሻላ ቪዲዮውን ተመልክተን እንመለስ ግን እኛ አሁን እየጠየቅን ያለነው ምንድን ነው ዲሞክራሲ መብታችን ድምጻችን ይሰማ። ከኦርቶዶክስ ካቶሊክ፣ ተካቶሊክ ጁባሌ ተላይ ኤንጤተ መብት ተሰጥቶት ዲሞክራሲ መብት ተረጋግጦት የራሱ ስብከት እየሰበከ ነው ያለ። እኛ ደግሞ ሱፊያ የራሱ ዕውቅና የሰጠው አገር ባቆየና አገር በጠበቀ እንዴት ሊወገዝ ይገባል? አገር ያቆየ አገር የጠበቀ ሱፊያ ነው።

ወላሂ እየተባለ የታላቸው ቀማቸው። አንዱ የተዘረገፈ ድንጋይ ለመናኸሪያ መቶ የተዘረገፈ ድንጋይ ሲሰበስብ ምነው አንተ የሰግሞ የግለሰቡ ኮንትራክት ይዞት ነው ስለው ከኛ መሰረት ውስጥ ውጭ የሆነ ሰው ንብረቱንም ሀብቱንም ሚስቱንም ገንዘቡንም ቢቀማ ችግር የለው። ስለዚህ መስጅዳችንን በህግ አምላክ

በእነዚህ ሰዎች እጅ ላይ ቢወርቂስ ቅስ ምንድን ነው የሚሆነው? የሚለውን መገንዘብ አያውቅትም ማለት ነው። ሰውየው እንደሚሉት እስከ መጨረሻው ገብታችሁ ማዳመጥ ትችላላችሁ። ዲን ይከፋፈል ነው በተቋማት ደረጃ እራሱ እንደ ሌሎች ሃይማኖቶች ተቋማት ስሰቶን ለየብቻችን እንሆን ኦርቶዶክስ፣ ፕሮቴስታንት ምናምን ተብለው ተከፋፍለው ተቋማት ኑሯቸው ለብቻቸው ሃይማኖት እንደመሰረቱት መሻሪያ እና ማቱሪዲያ የሚባል ሃይማኖት ለብቻ ተቋምሮት ይመስረት ነው። እንኳን ዘንቦብሽ እንደውም ጤዛነሽ ይባል የሀገራችን አባባል። የኢትዮጵያ ሙስሊሞች እንኳን እንደዚህ አይነት የክፍልፋል አጀንዳ ተሰጥቷቸው አይደለም። አንድ ሆነን እንኳን ብዙ መከራዎችን ያስተናገድን እንገኛለን። እነዚህ ሰዎች ምን አይነት ሰዎች እንደሆኑ ከሀሳባቸው መረዳት ይቻላል።

ሻሪያ ማቱሪዲ የሚለው ኋላ የመጣ ነገር እንደ ዲን ተመስርቶ እውቅና ተሰጥቶት ለብቻ ሙስሊሞችን የሚያጨፋጭፍበት ሁኔታ ሊፈጠር አይችልም። መቼም ቢሆን አይሆንም። ይህንም ከተደረገ ይህን ያደረገ አካል በታሪክ ይቅር የማይባል ስህተት እንደሚፈጽም ግልጽ ነው ማለት ነው። ስለዚህ መመሪያ ቁርአን ሐዲስ ነው። የወደደ ይቀበላል፣ አልም መቸኝም ያለ ደግሞ ራሱ ይሆናል እንጂ፣ ግን የኢትዮጵያ ሙስሊሞችን ወክሎ ወይም በማንም ሰው እንትን ላይ እንደዚህ መቀለድ ተገቢ አይሆንም ማለት ነው። ሁለተኛ ሼክ የውን የነሱን ሼክ ማለት ነው ዝሙት ያሰራሉ ብለ አላለም። ይሄ የዓለም ሰው ሊኖር ካለ ይኖራል። ፐርሰናል የሆነ ጉዳይ ነው። ራሱን ነው የሚጠየቅበት። ማሽቶም ከሆነ ምንም ከሆነ ሌላ ሰው የሚጠየቅበት አይደለም። አላለም ብለን ምን ያስተባበለው ነገር አይደለም ማለት እስከማናቅ ድረስ ማለት ነው። ነገር ግን ወላተ ዚሮ ዋዚረቱን ውዝረ ኡክራ ነው አንድ ሰው ብሎት ከሆነ ይሄን ነው የሚሉት ብሎ በሰዎች ላይ መጫን ይሄ ተገቢ አይደለም። ነገር ግን ሰዎቹ በውሸት የተመሰከረላቸው መሆኑ ሰሞኑን በደሴ አካባቢ ያደረጉት ኢንተርቪው ቁልጭ አድርጎ የሚያሳይ ነው። ወደፊት የምናየው ይሆናል። እያንዳንዱ ያሏትን ውሸት እንሻላ አይዋሹም ላለማለት ምንም የሚያጠራጥር ነገር አይደለም እነዚህ ሰዎች የሚለው ቀጥሎ እነዚህ ሰዎች ወደፊት ሚስቶቻችሁን ይካያላቸውን ብለው ላ ይቀሙናል የሚል እንደ ስጋት የመሰለ ነገር አውሮተዋል። ሀቂቃ በጣም የሚያሳዝን ነው። ይህንን ድርጊት ሲሉ የነበሩት አሕባሽ ባመጣው ጊዜ አሕባሽ ከ2ሺ4 ጀምሮ የመጡ መሳጅዶችን ሲቆጣጠሩ የነበሩት የእነሱ መሻይኮች ሲሉት የነበረው ነው በተጨባጭ የገሌ ሚስት ባገኛት አገባታል ነው። እኔ ካየለው እንደዚህ የሆነ የዝሙት ልጅ ነው ያረዱት በክት ነው የተባለ በሚዲያ ሲሉት የነበረው የአካባቢው ተጨባጭ ሲሉት የነበረውን አሁን በዚህኛው ስጋት አድርጎ ያመጣዋል ማለት ነው። ይሄ በጣም የሚያሳዝን ጉዳይ ነው። ሁለተኛ፣ አሁንም የሆነ ሰው ድንጋይ ዘርፎ ምናምን መናኸሪያው የተራገፈ ድንጋይ ምናምን የነሱ ለኝ ኃላላችን ነው ብሎ አይላል። እሱም ብሎ ከሆነ ያለህን ሰው መጠየቅ ነው። ሙሉውን ሰው መውቀስ ተገቢ አይደለም። እንደ ያለ ሱና ወል ጀማዓን ስም ማጉደፊያ ሊሆን አይችልም። ያለም ሰው ካለ ምንድን ነው ማን ነው የሚለውን ወደዛው በራሱ ነው ወንጀሉን የሚሸከም። ወንጀል ማንም የሱን ተወቃሽ ሊሆን አይችልም። ቪዲዮው ላይ ምን ይላል መሰላችሁ አለሱና ወልጀማውን ወደ አይኤስአይኤስ እያለ ይወር የሆነ እጅላል። ይሄ በአለም አቀፍ ደረጃ ሽብርተኛ ተብሎ የተፈረጀ ቡድን አይኤስአይኤስ ቡድን ናቸው። ይሄ አላዋቂነት ነው እንጂ በህግ ያስጠይቀዋል። በተለይ ዚህ ደሴ አካባቢ ያሉ መሻይኮችን የተወሰኑትን ጠቅሶ ነው የሆነ እጀላ ያለው ይሄ መጅሊስ በቅሩ በግሩ ይቁምና ህጋዊ እውቀት ካገኘ እንደዚህ አይነት በሰው ላይ መቃጠፍ በሰው ላይ መዋሸት ያጭበረበሩ መኖር አይገኝም። ማንም ማንን ያለ አንድ መረጃና ማስረጃ በሰው ላይ ወንጅሎ መቀጠል ካለን ያለን ወደፊት እንሻላ። ነገር ግን ይሄ በጣም የሚያስጠይቅ መሆኑን አያውቁም። የፈለጉትን ይናገራሉ፣ የፈለጉትን ይሳደባሉ። ያላሉትን እንደዚህ ብለዋል ሀቂቃ በጣም ተችሎ ነው እንጂ ያለው እንደነዚህ ሰዎች አካሄድ ከሆነ የሚያኗኑር አልነበረም። ስለዚህ እንዳጠቃላይ የተንቀሳቀሱበት ያለው እንቅስቃሴ አውዳሚ የሆነ የሁለት ሺህ አራቱን ከዛ በኋላ የነበረውን አራት አምስት ዓመታቶች ስድስት ዓመታቶች ያለውን ታሪክ በበለጠ በይጥፍ ሊደግሙ የተነሱ ጨካኝ የሆኑ ቡድን መሆናቸውን እያየ ነው። ስለዚህ እንዳጠቃላይ ሙስሊም ማህበረሰብ ከነዚህ አይነት አጥፊ ቡድኖች ልትጠነቀቁ ይገባል። በሰው ላይ የሚዋሹ አላህን የማይፈሩ የራሳቸውን ዓላማ ብቻ እንጂ ድንል ኢስላም ቅንጣት ህሳብ የሌላቸው የነቢዩ ለሰላት ወሰላም ሐዲስ የማያስጨነቃቸው ቁርአን የማያሳስባቸው በቡድንተኝነት የሰከሩ ቡድኖች መሆናቸው ግልጽ ነው እና ለዚህ አይነት ሰዎች ልንጠነቀቅ ይገባል። ወደፊት ብዙ ነገር ነው። ለምን ሰፖርት አላቸው እነሱ የታወቀ ነው። የተለያዩ ከእስላም ውጭ የሆኑ ሃይማኖቶች ይፈልጓቸዋል። ድነል ኢስላምን ለማበጣበጥ፣ ሙስሊሞችን ለመጉዳት በእንደዚህ አይነት ሰዎች ገብተው ስለሆነ የሚያገኙት የእነሱን አንድነት የእነሱን ተቋም ይፈልጉታል። ስለዚህ በመረጃ እንደምንሰማው ማህበረ ቅዱሳን ሁለት መቶ ሚሊዮን ብር ድጋፍ ሊያደርግ ቃል ገብቷል ይባላል። መጅልሱ ወደ እነሱ ከተመለሰ ይህ ማለት የራሱ ተቋም ስለሆነ ለማ ነው ምን ሲሰራ እንደነበረ ስለሚያውቀው። ለዚ አጥፊ የሆኑ ሰዎችን ልንጠናቀቅ ይገባል። ባረከላሁ ፊኩም። አሰላሙ አሌይኩም ወረሕመቱላ ወበረካቱ።